የተከበራችሁና የተወደዳችሁ የእንረዳዳ ቤተሰቦች እና ወዳጆች እንደምን ከረማችሁ። ዛሬ በተፈጥሮ ሚሳኤል የታጠቀች እንስሳ በሚል አንድ አጭር ቪዲዮ ይዤ መጥቻለሁ። ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩና ለቻናሉ አዲስ የሆናችሁ የእንረዳዳ ቲዩብን ሰብስክራይብ በማድረግ አዲስ ቪዲዮ በሚጭንበት ጊዜ ኖቲፊኬሽን ወይም መረጃ እንደርሳችሁ የደወል ምልክቷን መጫንን አይዘንጉ። በተፈጥሮ መሣሪያን የታጠቀች እንስሳ። እግዚአብሔር በምድር ላይ እጅግ በጣም የተለያዩ አገልግሎት የሚሰጡና የማይሰጡ እንስሳትን መፍጠሩን ከታሪክ እንማራለን። ለምሳሌ በእግራቸው የምንቀሳቀሱ፣ በደረታቸው የሚሳቡ፣ የሚበሉና የማይበሉ፣ በምድር ላይ የሚኖሩ፣ ውሃ ውስጥ የሚኖሩ እርስ በርስም እንዲበላሉና እንዲጠፋፉ አድርጎ ፈጥሯቸዋል። ከሁሉም በላይ በጣም የሚያስገርመው ጃርት የምትባል እንስሳን ሙሉ ሰውነቷን በሸዋ አጥሮ በማንኛውም እንስሳ እንዳትጠቃ ራሷን እንድትከላከል በርቀት በጥይት ካልሆነ በምንም የማትነካ ሰውነቷን ሙሉ ትጥቅ አስታጥቆ ፈጥሯታል። አንድ ቀን በአንድ በረሃማ ቦታ ላይ ጅቦች በቡድን እየተንቀሳቀሱ ሳሉ አንዲት ጃርት አይተው የምትበላ መስሏቸው ተሽቀዳድመው ወደ እርሷ ይሮጣሉ። ጃርቷ የጦር መሳሪያ የታጠቀች መሆኗን ሳያቁ ወደ እንስሳይቱ ስደርሱ አንድ በአንድ ለቅማ ጨረሰቻቸው። ጃርት በተፈጥሮዋ በጣም ተንኮለኛና የጓሮ አትክልቶችን በተለይ ድንችና ሽንኩርትን በማጥፋት ትታወቃለች። በልታ ከጠገበች በኋላ በታጠቀችው መሣሪያ ወይም እሾ የበሰሉ አትክልቶችን፣ በሳስታ አፈር ውስጥ ያሉ ምግቦችን በጥርሷ ፈትፍጣ ሰው እንዳይጠቀምበት ታደርጋለች። የሚገርመው ግን ራሷ አጥፊ ሁና ሳለች ለምን ራሷን እንድትከላከል የፈለገችውንም እንድታጠፋበት በተፈጥሮ ትጥቅ አስታጥቆ ፈጠራት የምለው የአብዛኛው ሰው ጥያቄ ቢሆንም መልሱን ለፈጣሪ ትቼ በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት እንድታሳውቁን አደራ እላለሁ። የዛሬውን በዚያ ያበቃው። ሳምንት በሌላ ቪዲዮ እስከምንገናኝ ሰላም ሆኖልኝ።